ጋዬ ሰሩታየ በሌሊት መታ። እንግዲህ አሁን ላይ ማንንም የመለማመጥ ምንም ኢነርጂ የለኝም። ከህይወቴ መውጣት የፈለገ ጆስት ጥርግ። ቀጥሎ ደግሞ የውሸት ቃል ኪዳን አንቆ ከመግደል አይተናነስም ለአብርሃም ነው። ይሄንን ማጋይስ ይሄማ፣ ለአብርሃም ነው። እውነቴን ነው የምላችሁ ቤተሰብ፣ የውሸት ቃል ኪዳን አንቆ ከመግደል አይተናነስም። ለአብርሃም ነው፣ እመኑ፣ ለአብርሃም ነው። ምክንያቱም አብርሃም እቺ ሴት አላመጣትም አላቀርባትም ሲል ሲል ትላንትና ጎትቶብን መጣ ማለት፣ በቆየው ቪዲዮ ላይ ጎትቶብን መጣ። በዛ ላይ ጭንቅላቱን አስሮ መጣ። ነገር ግን አልታመመም። ነገር ግን አልታመመም። እናሩታዬ አንቺ ስንመንሽ ነው እንመልሽ ነው ወይ? ትላንትና ባህልሽ እንደዛ ጭንቅላቱ ጥቅላላ አድርጎ መጥቶ ይነት ከዛ በኋላ ቪዲዮ ቤዙ የምትባለው ጓደኛችሁ ፖስተችው እያቡችላችሁ ደግሞ አቤል የሚባለው ደግሞ ደነገጠ። እውነቴ ነው ምልሽ አሰላሙ አሌይኩም ወረመቱላ በረከቱ። ድናይት ክብራቸው የቻናል የቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩታዬ እንግዲህ በአሁኑ ሰዓት ማንንም የመለማመጥ ጊዜም የለኝም። ከህይወቴ መውጣት የፈለገ ጁስት ጥርግ አለ ጥርግ እንዴ እርግ በቃ አብርሃም ነው እውነቴ ነው የምላቸው። ቀጥሎ ደግሞ የውሸት ቃል ኪዳን አንቆ ከመግደል አይተናነስም። የፈጣሪ ያለ የፈጣሪ ያለ ምኑን ነው ጋይስ። የውሸት ቃል ኪዳን ማለት ሩታዬ እጅ ላይ የሚጠለቀው ነው ወይስ አብርሃም ቃል ገብቶ ገብቶ የሚያፈርሰው ነው? እውነት አብርሃም ቃል ገብቶ የሚያፈርሰው ነው ሳ አዎ። ከጣቱ አይደለም ጋይስ፣ የጣት አይደለም። እና አብርሃም ብዙ ጊዜ ቃል ይገባል፣ ቃሉን ጥምጥም አድርጎ ስብርብር አድርጎ ገደል ይከተዋል ማለት ነው። በሰላም ነው አንተ ልጅ። እንግዲህ ትናንትና ሩታዬ ልንገርሽና በወጣው ቪዲዮ ራሱ አንገቱን ደፍቶ ማለት ነው ለመደበቅ እየሞከረ ነበረ። ግን አልሆነለትም አልሆነለትም እውነት አልሆነለትም። እና ግን ህዝብ ላይ ኮኖ ጢባ ጢቤ የምትጫወቱት የኔ ወድ ምንድን ነው? በሰላም ነው? ልጨርሱን ነው ወይስ ልታጨርሱን ነው? ሩታዬ ተይ በህገብለካአሁንማ ቢያስሱን እንደዛ እየሆነ ነው። ስለዚህ አንችን ቆጥም በብላሽ ኖር የለኝ እንዴ እውነት አንቺም ደግሞ እንትን አትበይን ማለት ነው። እንደሱ ሱ ትላንትና የፖስተው ቪዲዮ የቆየ ቪዲዮ ቢሆንም እኮ በእነሱ ቤት እንደ አዲስ ነው አድርገው የፖስተቱት። እሺ እንደ አዲስ አድርገው ጭንቅላቱ ሸፋፍ ነው ስታጎርሰው፣ ለዛውም ስታጎርሰው፣ እንደው ያልታመመ ሰው ስታጎርሽ አንቺ ልጅ አያሳፈርሽም? እቺ ማነት በርሜላ የምትባለው ማለት ነው። በርሜላ ናት። እሺ በርሜላ፣ ሄርሜላ ሳይሆን በርሜላ። ያልታመመ ሰው እንደው ሳቅ ራሱ አይመጣባቸውም እኮ ጋይስ። እውነቴ ነው። ምላችሁ እንዴ ሰው ሳቅ አይዘውም እንዴ? እኔማ ሳያመኝ ለፕራንክም ለድራማም ቢሆን ሲያጎርሰኝ ሰው በጥርሴ ነበር እጁን የሚይዘው። እናንተ ግን እንደዛ ስታደርጉ ነበር፣ ያልታመመ ሰው በእጅ ስታጎርስ። እኔ ደግሞ መጥሎብኝ ሰው ሲያጎርሰኝ አልወድ፣ እንደ አብርሃም በዛ ላይ በሴት ልጅ በዛ ላይ ደግሞ ጣቷ የጥፍሯ የሴጣን ጥፍሮች ናቸው። እንዴት ብለህ ነው የጎረስከላት? በናተ ስንቴና ያጎረሳችሁ ጋይስ? አራቴ አዎ፣ አራት ይመስለኛል። ቆጠርኩኝ፣ እቆጥረዋለሁ፣ ገብቼ መቁጠር እችላለሁ። ትበላለህ ትበላለህ ስትለው ነበር እኮ ትበላለህ ትበላለህ። እንዴ ህፃን እኮ ትበላለህ ትበላለህ። እና ለማንኛውም ሩታዬ በሰላም ነው ወይ በሌሊት መተሽ ይህንን የፖስተድ ሽው ማለቴ ያው አብራችሁ ሄዳችኋል ወደ ጉታጀራ ምንድን ነው ምን እናግዝሽ ብዬ ነው የኔ ውድ ነገር እሺ ግን ማለት ነው ሩታዬ ትላንትና በተፖስተው ቪዲዮ ጥዋት አካባቢ አልነበረም እውነት አልነበረም ግን ከዚህ ሁሉ እነሱ ዋሽተዋል ስለዚህ አንቺ ምን እንዳትወሺ አርፈሽ ቁጭ በይ እውነቴን ነው የምልሽ ምንም ነገር እንዳትወሰጂ እና ለማንኛ ውርታዬ ባልሽ ይሄ ሴጣን ጥፍሮች የያዝቻ ሴትዮ ስታጎርሰው ነበረ። ማንም ደግሞ አብርሃም ደግሞ ያው ባልሽ ባልሽ ልበሽ እንጂ ባልሽ ደግሞ በዛ ላይ ጭንቅላቱ ተሸፋፍኖ ተኝቶ ብርድ ልብስ ለብሶ ምናምን ነበረ። እንዳው ሳይታመሙ ሰው ሳይታመም ብርድ ልብስ ለብሶ ከዛ በኋላቸ አለሌ ሴት ብጣሽ ጨርቅ ለብሳ መታ ስታጎርሰው ነበረ። የፈጣሪ አለ እንዳው እየለየ ምታ አሁንስ እናንተ እሺ ሩታ፣ የመልሳችሁ ቀን መቼ ነው? የመልሳችሁ ቀን መቼ ነው? መቼ ነው ዝግጅቱ ማለት ነው? አንድ ቀን እንደቀረው ነው ከነጌ ወዳ እንደሆነ ነው ማቀውን እና፣ የኔ ውድ ከነጌ ወዳ መሆኑ ነው። እና እሺ አብርሃም፣ ውልቅ ተባብላችሁ፣ አንቺን በሩታ በሩታ በአብርሃም ህይወት ልወጪ አንቺን በሱ ህይወት ውልቅ ብለሽ ልትወጪ ነው እንዴ? እሱም በአንቺ ህይወት ውልቅ ብሎ ሊወጣ ነው እንዴ? እውነት ግን ጋይስ እኔ አሁን ግራ የገባኝ ነገር ምን እንደሆነ ታውቃላችሁ? የውሸት ቃል ኪዳን አንቆ ከመግደል አይተናነስም የሚለው እንዴ ወሽ ወሽመደ ብጥስ አደረገው። ምንድን ነው? እውነቴ ነው የምላችሁ። እኔ አንቆ ከመግደል የሚለው ነገር ስለሚያስፈራኝ አንቆ ከመግደል አይተናነስም። እንዲሁ አብርሃም እኮ ባለፈው እኔ ቃላባይ ነኝ ቃሌን አላስተ አላሟላም ነው አላስተካክልም ነው ያለው የነበረው። ባለፈው አንተ ቃላባይ የሆንክ ልጅ ምን አድርግሃት ነው? ምን ወስደህባት ነው? ምን በድለሃት ነው? ምን በደልካትማ አለልም ሴት እያመጣህብን አይደል እንደ በየጊዜው እንኳን ለእሷ ለእኛ ራሱ በድለህናል፣ አብረሀም እውነት በድለህናል። ፈጣሪ ቅር ይልሃል አሁን እንደው አስተካክለህ ብትፖስት ሲቀድ ደግሞ ደስታችሁ ራሱ ለሰው ብታካፍሉ ምን ነበረበት? የፈጣሪ ያለ እንደው አብርሃም ለሚስትህ ሳይሆን ለእኛ ራሱ በድለህናል። እቺ የጎተት ከታመጣብናለህ ጨጓራችን እየላጥክ ለመጨረስ ተዘጋጅተሃል። ስለዚህ እኛ ደግሞ ጨርሰነዋል፣ እንደው የአረቡ ልጆች ራሱ ጨርሰውታል፣ እንትናችን ጨጓራችን፣ አንተ ደግሞ ተጨምረህበት አስበኋል። ያንተው ደግሞ የከፋ ነው፣ ከመዳም ልጆች ይብሳል። እውነት ከመዳም ልጆች ይብሳል። ግማሽ አናት ምን ግማሽ ሙሉ እ በዛ ላይ ደግሞ ሌላ ቦታ ደግሞ ስትጨፍር እሳት ስታበሩ ምን ስትሉ በዛ ላይ በአያት ቤት የፈጣሪ ያለህ ትዕግስቱን ስጠኛውነስ ደግሞ እየተላላጣችሁ እንዳትመጡብን። ግን እኮ ቤተሰብ ሆስፒታል ልውሰድህ ብለው ነበረ እኮ፣ እና ምናልባት ዛሬም ደግሞ የሆስፒታል መፖሰታቸው ይቀራል ብዬ አላስብም። ይህንን አክል ጥበት ጥበት ጫወቱበት ህዝብ ላይ ስራታችሁን ያዙ፣ እውነት ስራታችሁን ያዙ። እኛ እንደሆነ አንድ ደንዝዘናል፣ እሺ። ለእነሱ ደንዝዘዋል፣ ምንም አያውቁም፣ ፋራ ናቸው ብላችሁ ደግሞ ጥባ ጥበት ተጨዋቱብን። በህግ አልከንባችሁ፣ ራሳችሁን ቻሉ። እውነት ይሄን ሆንባችሁ። እኛ እኮ ይህንን አክል እኮ ድንጋይ ራስ አይደለንም። ጥበ ጥበት የምን ትጫወቱብንም አካል አይደለንም እና እንግዲህ ያው ግማሽ አናቱን አስሮ መጥቶ እየታመመ ነው የመሰላቸው ብዙ ሰዎች ራሰን ጠብቅ አብርሃም አሁ ራሰን ጠብቅ እንደዚህ ሲሉ እንደው የለበሰችው ልብስ ራሱ አረ በፈጠረሽ እንደዚህ አይነት ልብስ እንዳትለብሺ ማለትታችሁ ታችሁ የአብርሃምን ተዋ ትታመመ ተው እንደዚህ አትበል ስትሉታላችሁ እውነቴን ነው ብላችሁ መውቀሱ ያለባችሁ እኮ እሷ ነው አረ ተው ሃይማኖተኛ መሆን ያለባችሁ አረ ተው አረ ተው ኢትዮጵያ ወደላችሁም እንዴ እንዴ ኢትዮጵያ ውስጥ እንደዚህ አይነት ባህል አለ እንዴ? እንደዚህ አይነት ስግጥ ማለት አለ እንዴ? ልብስ አለባበስ፣ ውቀሱ፣ ውቀሱ። ተው ነገ ቀን እኮ አንቺ ባል አጠገብ ብትሆነች ልጅ እኮ ባልሽ ታማልለዋለች። ምን ታማልለዋለች? ትነጅስብሻለች። በዛ ላይ ደግሞ አይኑ የማይታረፍ የማያርፍበት ቦታ ያሳርፈውና ጉድ ትሆኛለች። ልጆች ካሉሽ ልጆች ይበትናል። እውነቴ ነው ብለሽ እንዴ ወንድና ድመት አይታመንም ይላሉ። ወንድ አንድ ሰዎችን ያል አቅም አቀው ታሪክ የለም ሲሉ ነው የምሰማው። በታሪክ ነው ወይስ በጽሁፍ ነው ወይስ ባፋቸው ሲያወሩ ነው የሰማሁኝ ይመስለኛል፣ በጽሁፍ መሰለኝ ያየሁኝ። ቲክቶክ ሰፈር የማያመጡት ጉድ እኮ የለም። ለማንኛውም አለባበስ መውቀስ ግዴታችሁ ነው። በዛ ላይ ደግሞ ሚዲያ ላይ አይ፣ ያንጂት ብትሆን እኮ እንድትወጣ አትፈቅድላትም እንደዚህ አይነት ሴት። እውነቴን ነው የምላቸው፣ እቺ ሴት እኮ ወንጀለኛ ልታረገኝ ነው። እኔ ማለት ነው የራሴ አልበቃ ብለኝ ደግሞ የእሷ ይጨመርልኝ። እንደ ራቆቷ እየመጣች እንደ ውሩታ አንቺማ አንቺማ ረጅም ዕድሜሽ ተመኘውልሽ። ራቆትሽ አልመጣሽብንም እስካሁን ድረስ። አሁንም ከዚህ በኋላም ራቆትሽ እንዳመጪ ነግሬሻለሁ እንዴ። ትንሽ ትንሽ የተንሻፈፈ ልብስ ይዘሽ ለብስሽ ራሱ እንዳመጪ እና ከህይወትሽ ማስወጣት ያለብሽ ደግሞ ጥርግም አልተመኔፈ ጥርግ አድርጌያቸው። አዎ እውነቴ ነው የምልሽ፣ በተለይ ደግሞ እነ አቤላና እነ ብሩኬ ጥርግ አድርጌ ውልቅ አድርገሽ፣ እዛ ሪንዛፍ ወንዝ አለ አይደለ? ቡታ ጀራ ውስጥ ወደ ውድ መና ሐራማ ውጪያ ማለት ነው፣ ወስድሽ እዛ ላይ ክተቺው። እውነቴ ነው የምልሽ። ጥርግ ርቅርግ አድርገሽ ውልቅ አድርገሽ ጨምሪያቸው። እውነት ሰዲን እዛ ዛርንዛፍ የሚባለው ነገር ቦታ ጨምሪያቸው ማለት ነው። ማንንም ከገባ መውጣት አይችልም። ዘጋጋይስ የምሬ ነው ምላችሁ። ስለዚ እዛ ጋ መክደት አለብሽ። ኔ ውድና ይሄ ነው የምላችሁ ውድ ቤተሰቦቼ። እንግዲህ የአብርሃም እንግዲህ ሲጨፍር አይታችኋል። በኩ ለሊት ተለቀው ማለት ነው ሌላ ማውጦሽ ቀጣይ፣ ሩታ አምጡልን። እውነት ሩታ አምጡልን። ሩታዬ የት ነበርሽ? የቱ ጋር ነው የተደበቅሽ? ያንቺ ይሻላል እኮ ያንቺ መደበቅ ይሻላል። ያንቺ ፖስት ይሻላል እኮ። አብርሃም እኮ እናቴ፣ ሙሉ አናቱን አስሮ መጥቶብን እኮ። የታመመ እንደታመመ ሰው ሆኖ ትንሽ ተቆይቶ ፎቶ ቪዲዮ ተፖስተበት አስበሽዋል። ከዚህ በላይ ውርደት አለ? ስለዚህ ያንቺ መደበቅ ይሻላል። የመሬ ነው የምልሽ። ጋይ ስለማንኛውም፣ በያላችሁበት ሰላም ሆኑልኝ።